ምልክቶች የሚጀምሩት አይን ቢጫ በሚሆኑ ብዙ ታካሚዎቻችን ወደ ህክምና ቦታ የሚመጡት ብዙ ጊዜ ቶክሲክ ሲሆኑ፣ ጥናቶች የሚያሳዩት ስኩል ኤጅ ላይ በአብዛኛው ይከሰታል። ካቤጅ እና ሚሌት ካሳባ፣ እንደዚ አይነት ምግቦችን እንዳዘውትሩ አይመከርም። ሰላም ጤና ይስጥልኝ። የጋዜጣ ፕላስ ተከታታዮቻችን፣ ሳምንታዊ የጤናው ልብ ይበሉ ዝግጅታችን ተጀምሯል። የዛሬው የጤናው ልብ ይበሉ ዝግጅታችን ትኩረቱን የሚያደርገው የእንቅርት ህመም ላይ ሲሆን በዚህ ዙሪያ ላይ ሙያዊ ማብራሪያ የሚሰጡ እንግዳ ጋብዘንላችኋል። እንግዳችን ራስዎትን በማስተዋወቅ እንጀምር። እሺ፣ አመሰግናለሁ። ዶክተር ወንደሰን አምታታው እባላለሁ በየካቲት 12 ሆስፒታል ሜዲካል ኮሌጅ የቀዶ ህክምና ክፍል ባልደረባ የ የኢንዶክሪን እና የጡት ቀዶ ህክምና ሰብ ስፔሻሊስት እና እንዲሁም በትምህርት ክፍሉ የቀዶ ህክምና ተባባሪ ፕሮፌሰር ነኝ። መልካም እንግዲህ፣ በመግቢያ ላይ እንደተናገርኩ ዛሬ ትኩረት የምናደርገው የእንቅርት ህመም ምንድን ነው? ምልክቱ ምንድን ነው? እንዴት ነው መከላከል የሚቻለው? በሚሉት ጉዳዮች ላይ ሲሆን እንደው ለመነሻ ያህል እንዲሆንን የእንቅርት ህመም ምንድን ነው ከሚለው እንነሳ እስኪ። መልካም ያው እንግዲህ እንቅርት ማለት አንገታችን ላይ ፊት ለፊት ያለ ታይሮይድ እጢ የሚባል ትንሽ ሳይዙ ሲጨምር ነው እንቅርት የሚባለው። ስለዚህ እንዳጠቃላይ እንቅርት ማለት ኖርማል የነበረው የታይሮይድ እጢ መጠኑ ሲጨምር እንቅርት እንለዋለን። እንግዲህ ለእነዚህ የተለያዩ ምክንያቶች ሊኖሩት ይችላሉ። እንቅርትን ሊያመጡ የሚችሉ የተለያዩ ምክንያቶች ሊኖሩ ይችላሉ። ግን ያው እንግዲህ በዋናነት በተለያዩ ክፍሎች ልንከፍላቸው እንችላለን። አንደኛ ገራም እጢ ሊሆን ይችላል። ሁለተኛ ደግሞ ካንሰር ሊሆን ይችላል። ሁለተኛው በሁለተኛ መንገድ ደግሞ ስንከፍለው አብጦም የሚያመነጭ እጤ ሊሆን ይችላል ከፍተኛ ሊያመነጭ ይችላል ኖርማሉ ሊያመነጭ ይችላል ወይም ደግሞ ከመደበኛው ሆርሞን ዝቅ ያለ ሊያመነጭ ይችላል ማለት ነው። እንግዲህ ምንድን ነው የሚያመነጨው ያለ እንደሆነ እንግዲህ ታይሮይድ ግላንድ ከሰውነታችን ውስጥ ከሚገኙት ለሰውነታችን አስፈላጊ የሆነ ሆርሞን ከሚያመነጩ እጤዎች አንዱ ነው። ያም ታይሮይድ ሆርሞን የሚባል ያመነጫል እንግዲህ ታይሮይድ ሆርሞን በሰውነታችን ውስጥ የተለያዩ ጥቅሞች አሉት ስለዚህ ይሄ እጢ ጤነኛ ባልሆነ መልኩ ከፍ ሲል መጠን ሲጨምር ነው እንግዲህ እንቅርት የሚባለው ማለት ነው ምልክቶቹ እንደየ በሽታው ባህሪያት ሊለያይ ይችላል ማለት ነው ያ ማለት ምንድነው ለምሳሌ የሚያመነጨው ሆርሞን ከፍ ያለ እንደሆነ የሰውነት ክብደት መቀነስ፣ እንደዚሁም ደግሞ ስዊቲንግ የሰውነት ማላ በቀላሉ ድካም ሊሰማ ይችላል። እነዚህ ከፓልፒቴሽን የልብ ምት መጨመር እነዚህ ነገሮች ሊያጋጥም ይችላል። መቼ ነው ይህ የሚሆነው? የሆርሞኑ የሚያመነጨው ሆርሞን ከፍተኛ በሚሆንበት ሰዓት ማለት ነው። በተቃራኒው ደግሞ የሚያመነጨው ሆርሞን ዝቅተኛ ከሆነ ፋቲግ ድካም ድካም ሊሰማ ይችላል። ወይት ግን ሊያጋጥም ይችላል። በቀላሉ ክብደት መጨመር ሊኖር ይችላል። ሌላው እንግዲህ ካንሰር ከሆነ ከካንሰር ጋር ተያያዥ ያሉ ምልክቶች ሊሆኑ ይችላሉ። ለምሳሌ የመተንፈሻ አካል ክፍል በሚዘጋበት ሰዓት የመተንፈስ ችግር ሊያጋጥመን ይችላል። እንደዚሁም ደግሞ ጉሮሮ አካባቢ አሁንም በጣም አድቫንስድ ከሆነ ለመዋጥ ሊያስቸግረን ይችላል። እንዲሁም ደግሞ ወደ ተለያዩ የሰውነት ክፍሎች ከተሰራጨ የተለያዩ ምልክቶች ሊኖሩ ይችላል። ለምሳሌ የሳምባ ወደ ሳምባ ከተሰራጨ መተንፈስ ሊያስቸግረን ይችላል። እንደዚሁም ደግሞ ወደ ጉበት የተሰራጨ እንደሆነ እንግዲህ ብዙ ጊዜ ያው ምልክቶች የሚጀምሩት ዓይን ቢጫ በመሆን እንግዲህ፣ የጉበት ስራውን በትክክል በማይሰራበት ሰዓት ሊቨር ፌረል ሊያጋጥም ይችላል። ስለዚህ እንደዚህ አይነት ምልክቶች ይችላሉ። ስለዚህ ምልክቶቹ እንደየ በሽታው ምክንያቶች ሊለያዩ ይችላሉ ማለት ነው። ዞሮ ዞሮ ግን በዋናነት እንግዲህ በአብዛኛው እንቅርት የምንለው አብዛኛው ቤናይን ነው ወይም ገራም የሚባለው ነው። ስለዚህ ብዙ ታካሚዎቻችን ወደ ህክምና ቦታ የሚመጡት ብዙ ጊዜ ቶክሲክ ሲሆኑ ቶክሲክ ሲሆኑ በጣም ጥቂት ከስተመሮች ወይ እንግዶች ናቸው ታካሚዎች ናቸው የሚያመነጨው የሆርሞን ዝቅተኛ ሆኖ በዛ ምልክት ምክንያት ሊመጡ ይችላሉ። ለምሳሌ በቀላሉ ድካ መሰማት ና ይሄ ዌይት ጌን የምንለው ብዙ ጊዜ ሊያሳስባቸው ይችላል ታካሚዎቻችንን። ነገር ግን ቶክሲክ ሲምተም ካላቸው ወይም ሃይፐርታይሮዲዝም የሚያመነጨው ሆርሞን ከፍተኛ በሚሆኑበት ሰዓት ያው ትንሽ ምልክቶቹም ከበአንጻራዊ ከዝቅተኛ ከሆነው አንጻር ስናየው በታካሚዎቻችን ወደ ህክምና ሊያስመጡ የሚችሉ ናቸው። ለምሳሌ በቃ ይሄ የልብ ትርታ መጨመር ፓልፒቴሽን ይባላል። ስዌቲንግ፣ በቀላሉ መነጫነጭ ሊሆን ይችላል፣ ቁጡ መሆን። ሌሎች ደግሞ እንግዲህ ከልብ ጋር የተያዘ ሀርት ፌለር ሊሯቸው ይችላል ቶሎ ካልታከሙ። ስለዚህ እነዚህ ምልክቶች ቶሎ ወደ ህክምና ቦታ ሊያመጧቸው የሚችሉ ምልክቶች ናቸው ማለት ነው። መልካም እንቅርት እንደው በብዛት የትኛውን የእድሜ ክልል ያጠቃል? በተለይ አሁን በኛ ሀገር ደረጃ፣ በፊት በፊት የተለመደው ትልልቅ ሰዎች ላይ ነበር እኔ በብዛት ማየው። ግን አሁን ላይ ህጻናትም ላይ ጭምር ይታያል። እንዲሁም ልጆች ላይ ይሄ አንገት ላይ አብጦ እስካልታየ ድረስ ሰዎች ወደ ህክምና ተቋማትም ለመውሰድ ችላ ይላሉና አሁን ልጆች ላይም ይታያል። እንደው ግን በህክምናው የትኛው የእድሜ ክልል ላይ ነው እንቅርት በብዛት የሚታየው? መልካም እንግዲህ ያው እንቅርት ሁሉንም የእድሜ ክልል ያጠቃል ግን በዋናነት ያው ስኩል ኤጅ የሚባለው ላይ ነው ብዙ ጊዜ ሊከሰት የሚችለው። ግን ምንድን ነው ብዙ ጊዜ እንግዲህ ህክምና ቦታ የምናያቸው መንገድ ላይ የምናያቸው ትልቅ ሰዎች ነው። ያ ማለት ምንድን ነው ያው እንቅርት በጣም ጎልቶ ሲታይ ነው ብዙ ጊዜ ዲያግኖስ የምናደርገው ወይም እንቅርት አንድ ሰው እንዳለበት የምናስተውለው ማለት ነው። ከዛ ውጭ ግን እንደው በተለይ ባለሙያ በትክክል አንገት ማየት ከቻለ በጣም ብዙ ማህበረሰቦች ላይ እንቅርት ሊሆን ይችላል። ለዛም ነው ብዙ ጥናቶች የሚያሳዩት ስኩል ኤጅ ላይ በአብዛኛው ይከሰታል። ዞሮ ዞሮ እንግዲህ እስኩሌጅ ላይ ያሉ ልጆች እያደጉ ሲመጡ አዋቂ ሲሆኑ ጎልቶ ይወጣል ማለት ነው። ማለት በዛ የሚቀር ነገር አይደለም፣ ካልታከመ ህክምናውን ካላገኘ። ስለዚህ ሁሉንም የእድሜ ክልል ሊያጠቃ ይችላል። ግን በአብዛኛው ወደ ህክምና ቦታ የመጡት አንደኛ፣ ቅድም ያልኳቸው ምልክቶች ካሉ በአብዛኛው በጣም የሚያመነጨው ነገር ኖሮ በዛ ምክንያት ሊመጡ ይችላሉ። ሁለተኛ ደረጃ ደግሞ በጣም ትልቅ ከሆነ ወይ ኮስሞቲክ ሪዝን ሊመጡ ይችላሉ። ሶ እኛ ብዙ ጊዜ መንገድ ላይም ልናያቸው የምንችለው ህክምና ቦታ ይም ልናያቸው የምንችለው በጣም ትልቅ ካደገ በኋላ ስለሆነ ነው እንጂ ብዙ ጊዜ እንግዲህ እንቅርት ሰው አለው የለውም ብለን እርግጠኛ ለመሆን እስከ አልትራሳውንድ ልንሄድ እንችላለን ቢኮዝ ባይላን ላይ እንችላለን እንደውም አንድ አንድ ኦፕሽንስ ግሬቪስ ዲዚዝ አውቶኢሚዩን ዲዚዝ የሚባሉ ነገሮች አሉና እነሱ ብዙ ያን ያክል ነው። ባለሙያ ካልሆነ በስተቀር ሌላው ሰው ብዙ ኖቲስ ሊያረጋቸው ይችላል። ሰው ራሱ እንቅርት እንዳለበት ማለት ነው። በተለይ አንገታቸው ትንሽ ወፈር ያለ ምናምን ያሉት ሰዎች ከሆኑ በቀላሉ አፕሪሼት ማድረግ ሊከብድ ይችላል። ከዛ ውጭ እንግዲህ ትንሽ ቀጠን ያሉት እህቶች ላይ ወይም ወንዶች ላይ በቀላሉ አይደንቲፋይ ማድረግ ይቻላል። ዞሮ ዞሮ ግን ምንድን ነው እንቅርት ሁሉንም ቤት ሊያጠቃ ይችላል። ነገር ግን ጥናቶች እንደሚያሳዩት አብዛኛው በስኩል ኤጅ ላይ ከዛ ይልቅ እንግዲህ ለምንድን ነው ወጣቶች ወደ ህክምና ቦታ የማይመጡት ብለን ያስተዋልን ወላን አሁን እንዳልኩት ነው። እብጠቱ ያን ያክል አሳሳቢ ላይ ሆን ይችላል፣ ላይታይም ይችላል። ምልክቶቹም ብዙ ጊዜ ሳይለንት ሊሆኑ ይችላሉ። እንደ ትልልቅ ሰዎች ቶሎ ጎልተው ላይወጡ ይችላሉ። ይችላል ያው ምክንያቱም እንተናለው ራሱ ደረጃዎች አሉትና፣ በጣም ሲቢር ካልሆነ ብዙ ጊዜ አይመጡም። ሆኖም ግን አንዳንዶቹ እንግዲህ በጣም እንግዲህ በኋላ ላይ መጣባቸዋል። የተለያዩ ይተያዩ ክላሲፊኬሽኖች አሉ እንግዲህ እንቅርት ለሚያመጡት ለምሳሌ አውቶ ኢሚዩን ዲስኦርደር ይባላል እ ከዛ ውስጥ ሀሽሞስ ታይሮይዳ የተሰና ግሬቭስ ዲስ ይባላሉ እንግዲህ ያው አይ ዶንት ኖ አማረኛ እኩል የሆነ እንትን ላይ ሆን ይችላል ያ ማለት እንደ አውቶ ይምንድስ ማለት የራሳችን ህዋስ የራሳችን ሲያጠፋ ሊከሰት የሚችል በሽታ ነው። እንግዲህ ሁሉም ለምሳሌ ታይፕ 1 ዲያቤቲስ መላይተስ ይባላል ከሱካር ጋር ይተያዘ ሌሎችም አሉ እንደዚህ መሰል ህመሞች ማለት ነው። እዚህ ግሬቭስ ዲዝ ወይ አውቶ ይም እንትን ሃሺሞቶ ታይሮይዳይተስ ማለት ነው። የራሳችን ህዋስ የራሳችን ሲያጠቃ ሊፈጠር የሚችል የእንቅርት አይነቶች ናቸው ማለት ነው። እነዚህ ብዙ ጊዜ የሚከሰቱት ወጣቶች ላይ ነው በአብዛኛው ግሬብስ ዲዚ ሆነ ሀሽም ሶስት አይደርፋትስ የሚባሉት ሁለቱም በአብዛኛው ክስ ወጣቶች ላይ ነው ኮመን ናቸው። ሶ ወጣቶች ላይ በሚከሰቱበት ሰዓት እብጠት የለው አብዛኛው ምልክቶች ናቸው ያሏቸው። ወይ ሃይፖታይሮዲዝም የሚያመነጩት ሆርሞን ዝቅ ይላል። ያ ማለት ብዙ ጊዜ በንትን ማለት ነው ሀሽሞስ ታይረዳስ የሚባለው ማለት ነው። ግሬቪዝ ዲዝ የሚባለው ብዙ ጊዜ አይን ጎላጎላ ይላል። ብዙ ጊዜ ደሞ አንዳንዴ ባለማስተዋል ልንሸውር እንችላለን። አይናማ ነው ምናምን ልንችላለን ሰውየውን ወይ ወይራስ ትክክለኛው ነገር በሽታ ሆኖ እያለ ማለት ነው። ስለዚህ ትንሽ አይና አሁን እኛ እንደ ባለሙያ የሆነ ሰው ትንሽ አይኑ ጎላ ካለ ኦኬ ዛት ግሬቭስ ዲዚ ሊኖሮች ሊሆን ይሄ ሰው ብለን ላስብ እንችላለን። ያው ምክንያቱም ሌላ እንግዲህ የእንቅርትን የሚያመጡ ምክንያቶች መንስኤዎች ምንድን ናቸው ያለ እንደሆነ ያው የመጀመሪያው በዋናነት የአዩድን ዲፊሲንሲ ነው፣ የአዩድን እጥረት ነው ማለት ነው። ያ ደግሞ ብዙ ጊዜ የሚከሰተው ተራራማ ቦታዎች አካባቢ በተለይ በጣም በአይለኛው ይከሰታል። እዚያ ብዙ ጊዜ ኢንዴሚክ ጎይተር የሚባለው የሚከሰተው የአዮዲን እጥረት ያለባቸው ቦታዎች ብዙ ጊዜ አይጠ ከሆነ አንድ አካባቢ ያሉ ሰዎች እንቅርት ይበዛባቸው ይችላል። እንደዚህ አይነት በሚከሰትበት ሰዓት ያው የመጀመሪያ ዲፈረንሻችን ምንድን ነው ማለት ነው የአዮዲን እጥረት ነው ማለት ነው። በሁለተኛ ምክንያት እንግዲህ አውቶሚኒ ዲስኦርደሮች አሉ። ያ ማለት ምንድነው የሰውነታችን ህዋሳቶች አንዱን አንዱ ሲያጠቀው ለምሳሌ አንቲቦዲ አንቲጂን እንትኖች የሚባለው እንትኖች አሉ ና ያ ምናልባት ሞር ዲቴል ሊሆን ይችላል። ዞሮ ዞሮ ምንድነው እነዚህ አውቶ ኢምዩን ዲስኦርደር የሚባሉ ሃሺሞቶስ ታይሮይዳይተስ ና ግሬቭስ ዲዚዝ። ግሬቭስ ዲዚዝ የሚባለው ብዙ ጊዜ የታይሮይድ ሆርሞን በከፍተኛ ሁኔታ ሲመነጭ ሲመነጭ ሊከሰት የሚችል እንቅርት ነው። ሌላ ሃሺሞቶስ ታይሮይዳይተስ የሚመነጨው ሆርሞን ዝቅተኛ በሚሆንበት ሰዓት ነው የሚፈጠር እንቅርት አይነት ነው። ሌላ ለሌሎች መድኃኒቶች፣ በሽታዎች ምንስታቸው መድኃኒቶች ሊያመጡ ይችላል። ለምሳሌ ሊቴም የሚባል መድኃኒት ለባይፖላር ዲስኦርደር ሳይካትሪክ የአእምሮ በሽታ ላለባቸው ታካሚዎች የምንሰጠው መድኃኒት ነው። ሶ ለዛ ፈውስ ሊሆን ይችላል። በተቃራኒው ደግሞ የጎን ልጆች ጉዳት እንቅርት ሊያመጣ ይችላል። ሌሎች እንደዚ ለልብ ህክምና የምንሰጣቸው መድኃኒቶች ምናምን ሊኖሩ ይችላሉ። ሶ ያው መድኃኒቶች ብዙ ጊዜ ሀ ፐርሰንት ከጎን ልጆች ጉዳት ፍሬ አይደሉም። ሶ በመድኃኒቶች እጥረት ሊመጣ ይችላል ማለት ነው። ሌላ ከአመጋገብ ጋር ሊያያዝ ይችላል። ከአመጋገብ ጋር ለምሳሌ በተለይ የአዮዲን እጥረት ያለባቸው አካባቢዎች እንደነዚ አይነት ምግቦችን ካቤጅ እና ሚሌት ካሳባ፣ እንደዚ አይነት ምግቦችን እንዳዘወትሩ አይመከርም እንዳዘወትሩ አይመከርም። ያ ማለት ግን ያው አዮዲን እጥረት የለባቸው ቦታዎች ላይ ቢበሉ ያለ ችግር ላይኖሩ ይችላል፣ ግን ዞሮ ዞሮ ግን ባይዘወተሩ ይመከራል። ተመሳሳይ ጅን ያላቸው ሰዎች ለእንቅርት ተጋላጭ ሊሆኑ ይችላሉ ማለት ነው። ግን በአብዛኛው በአብዛኛው በተለይ ሪሶርስ ሊሚትድ ካንትሪ ለእኛ ሀገር ላሉት ሀገሮች የአብዛኛው የአዮዲን እጥረት ጋር የተያዘ ነው ማለት ነው። ያው እነዚህ እንግዲህ ምክንያቶቹ ናቸው ማለት ነው። ስለዚህ ያው ምክንያቶቹ ምልክቶቹን አየን፣ ምክንያቶቹን አወቅን። ከዛ በኋላ እንዴት ሊታከሙ ይችላሉ ወይም እንዴት ልንከላከላቸው እንችላለን ነው እንግዲህ ኦልሬዲ እንትሉ አንድ እንቅርት ከተከሰተ በኋላ ቀጣው ያለው ስቴፕ ሊሆን የሚችለው ሕክምና ነው። በብዛት በእኛ ሀገር የሚከሰተው የእንቅርት ህመም የሚሰጠው ሕክምናስ ምንድን ነው? ያው ሕክምናዎቹ ሜዲካል ማኔጅመንት ወይም ሰርጂካል ማኔጅመንት ሊሆን ይችላሉ ወይም ደግሞ ሰርጂካል ፕላስ ሜዲካል ማኔጅመንት ሊሆን ይችላል። ሶ የትኛው እንቅርት አይነት በመድኃኒት ብቻ ሊታከም ይችላል፣ የትኛው እንቅርት በሰርጀሪ ሊታከም ይችላል የሚለው ያው እንግዲህ እንደ አይነቶቹ ይለያሉ ማለት ነው። ለምሳሌ እንግዲህ እንቅርት ኖሯቸው የሚመነጨው ሆርሞን ከፍተኛ ከሆነ የመጀመሪያው ህክምና የሚሆነው የሚያመነጨውን ነገር ኮንትሮል ማድረግ ነው። የሚመነጨውን ነገር ኮንትሮል ማድረግ ኖርማል ማድረግ ነው። ከዛ በኋላ ለምሳሌ እንግዲህ አሁን ቶክሲክ ጎይተር የሚባለው ማለት ነው። ቶክሲክ ጎይተር የተለያዩ ጎይተሮች ይችላል። ቶክሲክ አድኖማ ሊሆን ይችላል ቶክሲክ መልቲ ኖዱራል ጎይተር ሊሆን ይችላል፣ ወይም ደግሞ ግሬቭዝ ዲዝ ሊሆን ይችላል። ያ ማለት ምንድን ነው? ግሬቭዝ ዲዝ ማለት ብዙ ጊዜ ይብጠጡ ያን ያክል ብዙ እንትን ላይ ሊሆን ይችላል። ብዙ ጊዜ የውስጥ እንቅርት አለብሽ ተብያለሁ ምንም እንደ እሚሉት ብዙ ጊዜ ታካሚዎቻችን፣ ምክንያቱም ፊት ለፊት ላይ ሊታይ ይችላል። ትንሽ ነው ከኖርማሉ ሊጨምር የሚችለው ወይም ደግሞ ኖርማሉ ሊሆን ይችላል ፎር ዛት ማተር ምልክት ብቻ ሊኖር ይችላል። ያ ብዙ ጊዜ ግሬቭዝ ዲዝ ይባላል። ሶ እንደዚያ ዓይነት በሚሆንበት ሰዓት ህክምናው ሰርጂካል ሜዲካል ሊሆን ይችላል በሜዲካል በቀላሉ ኮንትሮል የምናደረገው ከሆነ በመድኃኒት ብቻ ልናክማቸው እንችላለን። ነገር ግን በመድኃኒት ቀለል ባለ ዶዝ ወይም መጠኑ አነስተኛ በሆነ መታከም የማይችሉ ከሆነ ሃይ ዶዝ ላይ ማድረግ የሚጠበቅብን ከሆነ ብዙ ጊዜ ወደ ሰርጀሪ ልንወስዳቸው እንችላለን። ኮንትሮል ካረግን በኋላ ሃይፐር አክቲቪቲውን ወይም በጣም የሚያመነጨውን ሆርሞን ዝቅ ከተስተካከለ በኋላ በሰርጀሪ ልናክማቸው እንችላለን። ስለዚህ አሁን እዚ ጋር ምን ማለት ነው ሁለቱም ኦፕሽናል ለማለት ነው። ወይ በመድኃኒት ብቻ እናክማቸው እንችላለን። በመድኃኒት ብቻ መቆጣጠር ካልቻለ ደግሞ በመድኃኒት ትንሽ ኮንትሮል አድርገን ወደ ሰርቲል ልንሄድ ይችላል ማለት ነው። ግሬቭስ ነው። ሌላ ቶክሲክ መልት ኖድዩላር ጎይተር የሚባለው ይሄ ብዙ ጊዜ አንገታችን አንገታቸው ላይ ይታያል። ስለዚህ በመድኃኒት ብቻ ኮንትሮል አናደርገውም። በአብዛኛው ትንሽም ኮንትሮል ካደረገው በኋላ የመመለስ ዕድሉ ከፍተኛ ነው የሚሆነው። ስለዚህ ብዙ ጊዜ የሚመከረው ምንድነው? መጀመሪያ የሚያመነጨውን ነገር ኮንትሮል ካደረግን በኋላ ሰርጀሪ ማለት ነው። ስለዚህ በመድኃኒት ኮንትሮል ካደረግ በኋላ ወደ ሰርጀሪ ሊሄድ እንችላለን ማለት ነው። ቶክሲክ አድኖማ ምንድነው? ተመሳሳይ ናቸው እነዚህ። ስለዚህ ሰርጀሪም ሊሆን ይችላል እንደገና ደግሞ ሜዲኬሽን ሊሆን ይችላል። የእንቅርት በሽታ አጠቃላይ እንደው ገዳይነቱ ምን ያህል ነው? አጠቃላይ ደግሞ ታካሚዎች እንቅርቱ በሰርጀሪ ከወጣላቸው በኋላ ማድረግ ያለባቸው ጥንቃቄ ምንድን ነው? እንደዚሁም ደግሞ እንደው እንደኛ ሀገር ደረጃ እንቅርት ምን ያህል ለማህበረሰቡ ምን ያህል የጤና ስጋት ነው ለመውሰድ እንችላለን? መልካም ማለት እንግዲህ እንቅርት በቀላሉ መታከም የሚችል በሽታ ነገር ግን እንግዲህ አንዳንዶቹ የእንቅርት አይነቶች የሚያመጣቸው የጤና ጠንቆች ከፍተኛ ስለሆኑ ካልታከሙ ደግሞ እስከ ሞትን ሊያመጡ ይችላል። ለምሳሌ በምን ያህል ጊዜ ለምሳሌ እንቅርት ያለበት ሰው ሁሉ ችግር ገጥማማት አይደለም። ነገር ግን እንቅርት ያለበት ሰው እንቅርቱ ከፍተኛ የሆነ ሆርሞን የሚያመነጭ ከሆነ የልብ ድካም ሊያመጣ ይችላል። ሀርት ፌለር ሊያመጣ ይችላል። ሀርት ፌለር ደግሞ አንድ ሰው ካጋጠመው ሊሞት ይችላል ማለት ነው። ስለዚህ በቀላሉ ሊያመጣ የሚችለው ነገር ነው። ከዛ ውጭ የወር አበባ መዛባት ሊያመጣ ይችላል። የወር አበባ ያዛባል ማለት አንድ ሰው መጸነስ ከፈለገ አንድ ሴት መጸነስ ከፈለገች መጸነስ አችልም። ስለዚህ የወር አበባ ሊያዛባ ይችላል። ስለዚህ ከውልድ ጋር በተያያዘም ችግር ያመጣል ማለት ነው። ኢንፈርትሊቲ ሊያመጣ ይችላል ማለት ነው። ሌላ እንግዲህ ቅድም ያልጠቀስኩት እንቅርቱ ከፍተኛ ከሆነ ትልቅ ከሆነ አንዳንድ ጊዜ ወደ ውስጥ ሊያድግ ይችላል። ሰው መተንፈስ ልንቸገሩ ይችላል። ሃይፖክሲያ ሊያመጣ ይችላል። ሶ የመተንፈስ ችግር ያጋጠመው ሰው ደግሞ ፐርማነንት ሃይፖክሲያ ያጋጠመው ሴኔስ ዴዝ ሊያመጣ ይችላል። ስለዚህ መተንፈስ የማይችል ሰው ፋይናሊ ሊሞት ይችላል ማለት ነው። ሶ እንደየ እንቅርቱ አይነት ይለያያል ማለት ነው። ነገር ግን ዝም ብሎ አንገታችን ላይ ፊትለፊት የሚታይ የሚያመነጨውም ዝቅተኛም ሳይሆን ከፍተኛም ሳይሆን ኖርማል ከሆነ እንደዚሁም ደግሞ እዚህ ጉሮሮ ትንትላቸው ትራኪያ ወይም የአየር ቱቦችን ላይ የማይጫን ከሆነ ችግር ከሌለው ብዙ ሰዎች አብረው ነው ይችላሉ። እንግዲህ ብዙ ጊዜ እንግዲህ ማህበረሰቦችን ላይ ያው ብዙ ሰዎች እና ያለን አይደለም ለረጅም ጊዜ እንቅርታ አላቸው ህክምና ቦታ የማይሄዱ ችግር ያልገጠማቸው ሶ እነዚህ ምን አይነት ታካሚዎች ናቸው ማለት ነው። የሚያመነጨው ሆርሞን ጤነኛ የሆነ ያልበዛ፣ ያላነሰ የአየር ቱቦ መተላለፊያ ላይም ችግር ያልፈጠረ ከሆነ ለረጅም ጊዜ ሊኖር ይችላል። ስለዚህ የጤነኛ ሊኖር ይችላል። እንደዚህ አይነት ታካሚዎች ብዙ ጊዜ ወደ ህክምና ቦታ ሲመጡ ሰርጀሪ ልንሰራ የምንችለው ፎር ኮስሞቲክ ፐርፐዝ ነው ማለት ነው። ብዙ ጊዜ እንደውም ትልልቅ ሰዎች ላይ ያን ያክል አድቫይዝ ላናደርግ እንችላለን ሰርጀሪ ለመስራት ስ ሰርጀሪ ሰርተን ያው የተለያዩ ኮምፕሊኬሽን ሊኖር ይችላሉ። ያው ማንኛውም ሰርጀሪ ሪስክ ፍሪ አይደለም። ነገር ግን ወጣቶች ላይ ብዙ ጊዜ ኮስሞቲክ ስለሚያዝ ኮስሞቲክስ አንዱ ሪዝን ስለሆነ ለሰርጀሪ ኢንዲኬሽን ስለሆነ ሰርጀሪ ልንሰራ እንችላለን ማለት ነው። ስለዚህ በህብረተሰቡ ላይ ሊያመጣ የሚችለው የጤና ጠንቅ አሁን ያልኳቸው ናቸው ማለት ነው። ከዛ ውጭ እንግዲህ እንደ ሀገር አዌርነሱ ምን ያክል ነው ያለ እንደሆነ በተለይ ከ1980ዎቹ አካባቢ ጀምሮ መንግስት በትኩረት እየሰራበት ያለ የፐብሊክ ሄልስ አዌርነስ ቢሆንም ስቲል ከበደጁ ያን ያክል አይደለም። ከበደጁ ያን ያክል አይደለም። እንግዲህ ምንድነው ይሄ ቅድም እንዳልኩት ዋናው መንስኤ ለእንቅርት አዮዲን ዲፊሸንሲ ነው የሚያደርገው ስለዚህ አዮዲን ዲፊሸንሲ ከሆነ ደግሞ ሁሉም ቦታዎች ላይ አዮዲኔትድ የሆነ ሳልት እንዲኖር ማድረግ ነው። ሶ ዩኒቨርሳል ከቨሬጅ ኦፍ አዮዲኔትድ ሳልት ማለት ነው። ደብሊውኤችኦ እንግዲህ የዓለም የጤና ድርጅት ከዘጠና ፐርሰንት የሚሆነው በላይ የሚሆነው ማህበረሰብ አዮዲኔትድ የሆነ ሳልት ማግኘት አለበት ተብሎ የተቀመጠ ነገር አለ። እንግዲህ በእኛ ሀገር ደረጃ ምናልባት ጥናቱ ትንሽ ቆይታለ ነው። አንድ 10 ዓመት ሆኖታል። በ19 2015 አካባቢ ነው የተሰራው ጥናት ዩኒቨርሳል ከበሬጃችን ከበሬጃችን አይ ቲንክ ወደ 40% አካባቢ ነው በጣም ግማሹ ራሱ አላሳካ ነው ማለት ነው። እንትኑ ደግሞ ስናይ ምን ያክል ተጠቂነት ያለው ብለን ስናይ ከ40 እስከ 42% ነው የሚያሳዩ። በዚህ በሽታ መጠቃት እድሉ ማለት ነው። ሶ የአለም የጥናት ድርጅት ግን ከ5% በላይ ከሆነ ቲዝ በቃ በቃ የአንዱ የትኩረት አቅጣጫ ነው ስ ፐብሊክ ሄልዝ ኢሹ ነው የሚባለው የእኛ ግን ከዛም አልፎ እንዳውም ከ ሰላሳ በላይ ደግሞ ከሆነ ሲቪር አዮዲን ዲፊሽንስ ነው የሚባለው ሶ እኛ በእንግዲህ ጥናቶች እንደሚያመለክቱት በእኛ ሀገር ደረጃ ሲቪር አዮዲን ዲፊሸንሲ ካጋጠማቸው ማህበረሰቦች ውስጥ ያለ ነው ማለት ነው አግሬሲቭሊ መሰራት ያለበት ስራ እንደሆነ ያሳያል ማለት ነው። የእንቅርት በሽታን እንዴት ነው ቀድመን ምን መከላከል የምንችለው እንደዚሁም ደግሞ የታይሮይድ ሆርሞን ምንድነው ለሰውነታችን የሚያስገኘው ጠቀሜታ? ለሰውነታችን ሆርሞን በጣም አስፈላጊ ነው። እያንዳንዱ ሰውነታችን እንቅስቃሴ የሚወሰነው በሰውነታችን ውስጥ የሚፈጠሩት ሆርሞኖች ነው። ምንበላው ምግብ በስርዓት የሚንሸረሸረው ከሆርሞኖች ጋር በተያያዘ ነርቭ፣ ሆርሞን እዚህ ያሉት መስተጋብር ነው። ታይሮይድ ሆርሞን ደግሞ ዘ ሞስት ቫይታል ሆርሞን ከሚባሉት ሆርሞኖች አሉ። አለ ታይሮይድ ሆርሞን ሰው መኖር አይችልም። አለ ታይሮይድ ሆርሞን ሰው ዘ ሞስት ቫይታል ኦርጋን የሚባለው ይህ እንግዲህ ለስርዓት ኢንሸርሽርት ያስፈልጋል፣ ለካርዲያክ ለልብ እንቅስቃሴ ያስፈልጋል፣ ለአእምሮ የሲኤንኤስ ፋንክሽን የሚያስፈልግ አጠቃላይ ታይሮይድ ሆርሞን ፊዚዮሎጂ የሌለበት የሰኖታችን እንቅስቃሴ የለም። እንዴት እንከላከል ነው እንዴት እንከላከል ቅድም ለምን ተላ ማለት ነው ወቅት አንደኛ አይዲኔትድ ሳልት መጠቀም ይቻላል፣ አመጋገቦቻችን ማስተካከል። ለምሳሌ የካሳባ ሚሌት፣ ካቤጅ ምናምን ምግቦችን በተለይ እንደዚህ አዮዲን እጥረት ያለባቸው ቦታዎች ላይ ያሉት ኮሚኒቲዎች በጣም ባይጠቀሙ ባያዘወትሩ፣ ሌላ አይዲኔትድ ሪች የሆኑ ምግቦችን ለምሳሌ እንደ አሳ እንደ እንቁላል እንደዚህ የባራ የእንት የባህር ምግቦች ብዙ ጊዜ አይዲኔትድ ናቸውና እነሱን መጠቀም ብንችል በጣም እጅግ የተሻለ ነው የሚሆነው። ማለት ነው ያው እንግዲህ እንዳጠቃላይ መከላከሉ የበለጠውን ትኩረት ሊደረግበት፣ ያው እንቅርትን በቀላሉ ማከም ይቻላል፣ ብዙም እንዳይከሰት ማድረግ ይቻላል። እንግዳችን፣ የእንቅርት በሽታን አስመልክተው ለሰጡን ሰፊ ሙያዊ ማብራሪያ ከልብ አመሰግናለሁ። ባለኝ እውቀት ባለኝ ሙያ ማህበረሰቡ ላይ መድረስ የሚችልበትን እድል ሰጣችሁኝ፣ አመሰግናለሁ። እናመሰግናለን።